ለሳይድ የገዛሽው ሱፍ ከየት ነው? ነዶው ነው ወይንስ ጃይዝ ነው የገዛሽው? አሰላሙ አሌይኩም ራሁትላ ወበረከቱ። ድና የተከበራችሁ የቻናል የቤተሰቦች እንደምን አላቸው? እኔ ደህና ነኝ አልሐምዱሊላ። እናንተ እንዴት ናችሁ? ዛሬ በአዲስ ነገር ከቸው ብያለሁኝ። ስለ ሱፍ የጠየቃችሁኝ እህቶች አላችሁና ስለ ሱፍ ልነግራችሁ መጥቻለሁ ማለት ነው። እኔ የገዛሁት ጃይዝ ሳይሆን ነዶውን ነው ማለት ነው። ነዶ ማለት ብትንጨርቅ ማለት ነው። ነዶ ስላችሁ ግራ የተጋባችሁ አላችሁና ብትን ጨርቅ ማለት ነው። ብትኑን ነው የገዛሁት በሜትር፣ አምስት ሜትር ገዛሁት። ከዛ ምዛህ አምጥቼ አሰፋው ማለት ነው። ነገር ግን ለእህቶቼ ልመክራቸው የመጣሁት ከሰማችሁኝ አንድ ነገር አለ። አብራችሁኝ ቆዩ። እግር መንገዴን ግን የሰይድን ሱፍ ላሳያችሁ። የሴር ሱፍ ለጌ ይሄው የሴር ሱፍ እንደምታወት፣ ከለሩ ራሱ በጣም ነው የሚያምረው። እንደምታወት፣ ከለሩ ያምራል ማለት ነው። አውጥቼ ላሳያችሁ ነገር ግን ሀገራችን ላይ ምርጥ ምርጥ ሱፎች እንዳሉ መዘንጋት እንደሌለባችሁ በህግር መንገድ ላስታውሳችሁ። አንዳንድ ጊዜ ከለካርጎ ልካችሁ ምናምን ይሄ እንደምታስ በጣም ነው የሚያምረው። በጣም ነው ከለሩ ራሱ የሚያምረው። እኔ ጃንዴት እንደመረኩለት ራሱ ከለሩ በጣም ነው የሚያምረው እና አምስት ሜትሩ ሰደርያ ሰደርያ እና ሱሪ ከላይ ጃኬት ሆኖለታል ማለት ነው። በጣም ወፍራም ነው እንደምታስ፣ በጣም ወፍራም ነው። ይሄው ወፍራም ነው ጨርቁ ማለት ነው እና እንግዲህ ለሱ በቅቶታል ማለት ነው። ነገር ግን ማሰፊያው በጣም ውድ ነው። የሚገርማችሁ ነገር ጨርቁን እዚሁ ገዝታችሁ እዚሁ ሰፊው የሚሰፋው ሰውዬ ጨርቁን ገዝታችሁት ብታሰፉ በጣም የተሻለ ነው ብዬ ነው የማስበው። እውነቴን ነው የምላችሁ። እኔ አሁን ለምሳሌ ይሄንን በውድ ነው የገዛው አንዱን ሜትር ሰላሳ ድርሃም ሰላሳ ድርሃም ነው የገዛው ሰላሳ ድርሃም። አምስቱን እሰቡት ማለት ነው። ነገር ግን ስድስት ሺህ ብር ምርጥ ሱፍ ይገኛል እዚህ ማለት ነው። እስከ ማሰፊያው፣ እስከ ምናምን ተጨርሶለት ስድስት ሺህ ብር ይገኛል እዚህ እውነት ለመናገር እና ያንን ያንን ስታስቡት፣ አንዳንድ ጊዜ እኛ እየመሰለን እንጂ ኢትዮጵያ ሞልቷል ሱፍ ለነገሩ ማለት ነው። ያው ለስጦታ ምናምን ሲሆን ከውጭ መጣ ከውጭ መጣልን ምናምን ሲባል ያው ታውቃላችሁ፣ የኛ ሰው ይወዳል የውጭ የሆነ ነገር በቃ። እና ለዛ ነው እንጂ አንዳንድ እህቶች አላችሁ ጃይዝ ገዝታችሁ የምትመጡ ማለት ነው፣ የተሰፋ ሱፍ ገዝታችሁ የምትመጡ እህቶች አላችሁ። ከዛ በላይ ግን እነደውን ይዛችሁ መታችሁ ያሰውዬ በልኩ አስለክቶ ቢያሰፋው በቃ የሚወርቅለት ነገር የለም ማለት ነው። ጅርፍርፍ ምናምን አይልም። ሰይድን አይታችሁታል። ያ የሆነው እንዴት መሰላችሁ? በልኩ ስላሰፋው ነው። እንግዲህ ማለት ነው እና እናንተ ደግሞ ታውቃላችሁ። የሚሆናቸው ነገር ግን ኢትዮጵያ የተሻለ ነገር አለ። አንዳንድ ጊዜ እንበለጣለን፣ ከራሱ ጀምሮ እንበለጣለን። እና ውጭ የተሻለ ጥሬ እቃ አለ ምናምን ብለን እናስባለን። ነገር ግን ሀገራችን ላይ የተሻለ እቃዎች አሉ። ሱፍ ራሱ ምርጥ ምርጥ ሱፎች አሉ። እና ያው የተሻለ ሱፍ ተብሎ አሉ እስከ ማሰፊያው ምናምን፣ እንዲያውም ርካሽ ናቸው ከዛው ከገዛችሁ ይሄ ብቻውን ግን ውድ ነው ማለት ነው። ማሰፊያው በጣም ውድ ነው። የሚገርማችሁ ነገር ሳይድ ራሱ አላሰፋም ብሎኝ ማለት ነው። አላሰፋም ብሎኝ ው የኔ የዶሮ ጉዳይ አፈላች ገቢና ጠይበእናትሽ ወይ ይቅርታ። እንግዲህ ለስለ ዶሮዬ ምንም ልታሰራኝ አልቻለችም እኮ ሰዎች። ቦታ ይዤባት ነው መሰለኝ። እና አልጋ ላይ መጣለምታ ይኸውላችሁ ሄድበት እያለች ነው ቆይላ አሳልፋት እና የቅርታ እንግዲህ ዶሬቱ ረብሻኝ ነው። እንቁላል መጣል ፈልጋ ነው። እና ይሄን ይመስላ ሶፉ እኔ የገዛሁት ዱባይ ነው። ለደው ነው የገዛሁት፣ ጃይዛ አይደለም የተገዛው። እና ለዛ ነው ሴርጋ ያማረበት፣ በልኩ ስለሆነ የተሰፋው ነው። እና እናንተም እንደዛ ማድረግ ትችላላችሁ። አይታችኋል ወደ አራት ብትናለኝ ስንት አመቱ ከሁለት ሺ አስራ አንድ ጀምሮ አስተክፈለ ለምን 2011 በፈረንጆቹ ማለት ነው። በፈረንጆቹ እንደዛ ይመስለኛል አላቅም። የገዛሁት ላስታውስ ላስታውስ። እውነቴ ነው የምላችሁ፣ በጣም ቆይቷል ከገዛሁት። ያ ብት እንትን ማለት ነው የዚህ የሱፍ 22 ድራህም ነው የገዛሁት ድሮ ውድ ውድ። ምንዛሬ ስንት ነበር? ሰባት ብር ነበረ። እሰቡት ማለት ነው። የዛ ጊዜን እኔ ስሰራ ሰባት ብር ነበር። ዱባይ ምንዛሬ አንድ ሺ ብር ነበረ፣ ቋንቋ ለሚችል ደሞዝ ማለት ነው። እኔ ስሰራ እንደ የዛ ጊዜን ሀያ ድረሃም ነው የገዛሁት እና አሁን ይሄ ቁጭ ብሏል ማለት ነው። አራቱን ቁጭ ብሏል። አሰፋው ስለሰሄድ በቃ አይሆንም፣ ስስ ነው፣ ይቀደዳል። ይሄ ኪሳራ ነው ብታሰፋው፣ እኛ የማሰፊያ ዋጋ አንቀንስም፣ ውድ ነው። ነገር ግን አንተ ግን ኪሳራ ነህ አሉኝ። ስለዚህ አላሰፋም ብሎ እምቢ አለኝ ማለት ነው ስተይት ስለዚህ በቃ አርፎ እንግዲህ ቁጭ አድርጌዋለሁ። ምን ላድርገው? በቀደም ለትራስ ልብስ ምናምን አሰፊው እያላችሁኝ ነበር። እንሻላ ሞክረዋለሁኝ። ወይንም እንግዲ ለሌላ ለልጆች ምናምን እንደዚህ ላሰፋው እችላለሁ። ግን የኛ ሰው ማሰፊያው ውድ ስለሆነ በሱፍ ስም ሲሰፋ ውድ ስለሆነ ሊከፍሉ አልፈለጉም። ወንድሜም አልፈለገም፣ ሰይድም አልፈለገም። ምክንያቱም በሱፍ ስም መክፈል አልፈለጉም ማለት ነው። አሁን ይሄ ውድ የተከፈለበት ብሩ ማለት ነው። ማሰፊያው በጣም ውድ ነው። የሚገርማችሁ ነገር ጥሬ እቃውን ይዛችሁ መታችሁ እንደገና ዝን ለማሰፋት በጣም ውድ ነው። እልቅ ልብሱን እዚሁ ገዝታችሁ እዚሁ ማሰፋት የተሻለ ነው ብዬ አስባለሁ። ከአምስት ሺህ እስከ አስር ሺህ እንደ እንትኑ ሱፉ ጥራት አለ እና ቆንጆ ሱፍ ማለት ነው። ከዛም በላይ እኮ ሱፎች አሉ ውድ ሱፎች አሉ እና መመክራችሁ ግን ሀገር ላይ ብትገዙ ሰርፕራይዝ የምታደርጉትን ሰዎች ነዶውን ገዝታችሁ ሰፕራይዝ ማድረግ አሰፉ ብላችሁ ማሰፋት። በቃ ተለክተው መግዛት መግዛት ሳይሆን ማሰራት ይቻላል። ከውጭ ሀገር የተሰራ ሱፍ ይዛችሁ የምትመጡ እህቶች አላችሁ። ለትላልቅ ሰው ከሆነ ባይዘወይ ችግር የለውም። ረዘም ቢላቸ ቡፍን ቢል ምናምን ለትላልቅ ሰዎች ኦኬ ይሁን። ነገር ግን ወጣቶች በልካቸው ካልሆነ በአሁኑ ሰዓት አይሰማችሁም። እና የሴድ ሱፍ እንደምታዩት በዚህ መልኩ ያሰፋው በልኩ ነው። ዲዛይን ምናምን ነገሩ ያው ቆንጆ ነው። በጣም ነው የሄደበት። ያ ሄደበት ደግሞ በልኩ ስለተሰፋ ነው እላችኋለሁኝ። እንደምንታውቁት ተወዱት አላችሁ ብዬ አስባለሁኝ። ብዙዎቻችሁ ማሻአላ ያምራል የሴድ ሱፍ ምናምን ስላላችሁ ነው የማሳያችሁ። ግን አገራችሁ ላይ ብትገዙ ብዬ እመክራችኋለሁ። ምክንያቱም አገር ላይ ሁሉም ነገር ስላለ ማለት ነው፣ አገራችን ላይ ሁሉም ነገር ስላለ እናንተ አገራችሁ ላይ ብትገዙ። እንደዚሁም ደግሞ ከኪሎ ውጭ ይዛችሁ ባትመጡ ሁለተኛ። አሁን አባያ ነበረን አረቦቹ እየሰጡን ኪሎ በዛብን፣ ምን እናድርግ፣ ካርጎ ማድረግ ዋጋው ይጎዳናል ምናምን እያላችሁ ነበረ ካርጎ ከምታደርጉ ካርጎ ከምታደርጉ አንድ የምነግራችሁ ነገር አለኝ። እኔ ለምሳሌ አርባ ስምንት ኪሎ አልፎልኝ ከዛ አስር ኪሎ በጃለኝ ወደ ሰባት ኪሎ የሚሆን በጀርባ ነበረኝ እና ተረፈብኝ ወደ ሀያ ኪሎ የሚሆን ማለት ነው። ሰውዬውን ስጠይቀው ልልካ ፈልጌ ዘጠኝ መቶ ብር አለኝ የዱባይ ብር ማለት ነው። ዘጠኝ መቶ ድርሃም ሲለኝ መክፈል አልፈለግኩም። በቃ መልሰዋለሁ ብዬ ይዤ እየወጣሁ እያለ ዱባይ ላይ ሪፖርት ውስጥ ምናለ መሰላችሁ ኢትዮጵያዎች አሉ ኢትዮጵያዎች ይዞራሉ እና ያንን ዕቃ ከፈለጋችሁ ይልኩላችኋል። ለምሳሌ 3250 ብር 300 ድርሃም ከፍላችሁ ብትልኩት ኢትዮጵያ ነፃ ነው የምታመጡት። ኢትዮጵያ ከደረሰላችሁ በኋላ ነፃ ነው የምታመጡት። ነገር ግን ካርጎ ስትልኩ የካርጎ ትከፍላላችሁ በኪሎ ከዛ የማስወጫ ትከፍላላችሁ። ከዛ የማስጨኛ አለ እዚህ ሲመጣ ወደ ሀገር ሲላክ ምናምን ምናምን ኮተቱ በጣም ብዙ ነው። እኔ ግን የምመክራችሁ ከዚህ ሁሉ ልፋትና ድካም ምን ታደርጋላችሁ? ለኪሎ መክፈል ማለት እዛ ለሚልኩ ሰዎች ሳይሆን ውስጥ ላይ ሀበሻዎች አሉ፣ ሀበሻዎች የሚልኩላችሁ አሉ እና አማክሩ። ሰው ስታማክሩ አንዳንድ ጊዜ ሁሉም ሰው እውቀት አለው ማለት አይደለም። ሰው ከሰው ሲግባባ፣ ሰው ከሰው ሲያወራ ነው እና እንትን የምታገኙት የሆነ ነገር የምታገኙት። እኔ በዛ መልክ ይዤ መጥቻለሁ ሀያ ኪሎ ዘጠኝ መቶ ድረሃም ብሎኝ የነበረውን በሶስት መቶ ድረሃም ይዤ መጥቻለሁ። ሶስት መቶ ድረሃም ከፈልኩኝ። ላከችልኝ የሆነች ሀበሻ ነች። ወረቀት ሰጠችኝ፣ የተለጠፈበትን የተላከበትን። ከዛም በኋላ እኔ የታወጣሁት አዲስ አበባ አገኘሁት። እዛው ሻንጣያ ሲዞር አብሮ እየዞር አገኘሁት ማለት ነው። ወላሂ ነው የምላችሁ። ከዛ አብሬ ይዤ መጣሁኝ። ልክ እንደዚህ እናንተ ተፍ ተፍ ብላችሁ እቃቸው ማስያዝ ትችላላችሁ። ስለዚህ ሙፍፍ አድርጋችሁ ለሳልቫጅ ለምራምን ካርጎ ባትከፍሉ ባትከስሩ እላለሁ። እህቶች እና ተዉ ተማሩ ተማሩ ማለት ነው። ለሳልቫጅ ብራችሁን አትበትኑ፣ ካርጎ አታድርጉ። በቻላችሁ ሳቅም እረትቡ። ከዛ በኋላ ትርፍ ካለባችሁ ሀያ ኪሎ ሰላሳ ኪሎ ትርፍ ካለባችሁ ክፈሉ። ኢትዮጵያዎች አሉ። ጠይቁ ማለት ነው። እንደዚህ የሚልኩ አሉ ወይ ብላችሁ ሪፖርት ውስጥ ጠይቁ። የዱባይን ነው የምነግራችሁ፣ ስለ ዱባይ ነው የምነግራችሁ እርግጠኛ ሆኜ። ስለ ሳዑዲ እና ስለሌሎቹ አላቅም፣ ሊኖሩ ይችላሉ፣ ላይኖሩ ይችላሉ። እኔ ስለ ዱባይ ሪፖርት ብቻ ነው እየተናገርኩ ያለሁት። ሌሎቻችሁ ቅር እንዳይላችሁ፣ ግርም እንዳይላችሁ ማለት ነው። ሀባይቦች እና እንሻላ በሌላ ቪዲዮ እንገናኛለን። እናንተ ብቻ ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። ከእኔ ማወቅ የምትፈልጉት ካለ ለእኔ የጠቀመኝ ለእናንተ ይጠቅማቸዋል ብዬ የምነው ነገር ጀባ አላችኋለሁ። እናንተ እኔን በማገዝ በማበረታታት አብራችሁኝ ሁኑ። እንሻለን በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ